ትሁት እንግዲህ ፍቅራቸውን ተገላለጹ ማለት ነው። ዛሬ አንች ጥሩ ሰው ነሽ፣ በጣም መልካም ሴት ነሽ፣ እዚች ምድር ላይ ካሉት ሴቶች ሁሉ በጣም ትለያለሽ። የሙገሳ ማዕት ወረደባት ማለት ነው። እንግዲህ ዛሬ አባባ በጣም ተደስተዋል፣ በጣም ደስ ብሏቸዋል። ትሁት እና ካሌብ አንድ ላይ ስለሆኑ ማለት ነው። የትም በሄድ የት እንዳንቺ አይነት ሴት መቼም አላገኝም። ትሁት ለእያንዳንዱ ነገር አጸዋጹ አንቺ አድርገሻል። አባቴ ከሞት አድርገሻል። አባቴ ብዙ ነገር ሆነሻል። እናም ላንቺ ምን ባደርግልሽ ነው? እኔ እንጃ አላቅም። ብቻ ትሁት ላንቺ ምን እንደሚገባሽ አለ ካሌብ። እንግዲህ እሱም በቀስ በቀስ ታወሩታላችሁ አሉ አባባ። ከዛም ካሌብ ቆንጅዬ ሰዓት ገዛና ሰጣት እሷም ያተሽኮረመመች እና ተነስታ አቀፈችው። ከዛም ደንግጣ ወደ ክችን ሄደችና አየችው ሰዓቱን። ሄድ እየተከተለቻት ና እንዲህ በጣም ነው የሚያምረው፣ አየሽ ታፈቅሪዋለሽ አይደለ ስትላት፣ አረታ ያታሽኮርመሚኝ ሰዎቹ እንዳይሰሙሽ እያለች ወዲያ ወዲህ ስትል፣ የምሬ ነው ነገሪው እንዳያመልጥሽ አለቻት። እንግዲህ ትሁትና ካሌብ ዛሬ ወይ ጉድ በስርቆት አይነ እየተያዩ ይገኛሉ ማለት ነው። ሁለቱም ትሁቴ ለካ ታፈቅረዋለች ካሊብን ካሊብ እኔ ወንድሜ ነው ምናምን እያለች ነበር። ነገር ግን እንደዛ አይደለም ጉዳዩ ዛሬ ተጠራ ማለት ነው። በመነጽሬ አይቻቸዋለሁ። ዛሬ ታፈቅረዋለች ካሊብን ማለት ነው። እንግዲህ አንዳንድ ጊዜ ሰራተኛነን ብለን ራሳችንን ዝቅ እናደርጋለን። እኛ ሰራተኛነን፣ ተገቢው ቦታ ለእኛ አይገባንም የምንለው ነገር አለ እና ሰራተኛ ከምንም በላይ ሰራተኛ ናት ወርቅ ይገባታል ለሰራተኛ ማለት ነው። ትሁትዬ ደግሞ በማናችንም ያለ ነገር ስለሆነ ነው ይሄ ማለት ሰራተኛ የሆነ አላለ ከሰው በታቸው እንደ ራሳችን አይተን የምናየው ማለት ነው ና ትሁትዬም እንደዛ አስባ እንጂ ካሌብን ታፈቅረዋለች። ዛሬም ደግሞ ለእኔና ለካሌብ ቆንጆ እራት እንድትሰሪ እፈልጋለሁ አለቻት። ይቅርታ ካሌብ ሲያዘኝ ብቻ ነው መስራት የምችለው እንጂ ስለአንቺ አዘሽኝ ምንም ነገር አልሰራም አለቻት። አንቺ እንዴት እንዴት ነው የሚያደርግሽ ባሌ ከሆነ አለቻት። ቀለበት ባሰረ ነው እንዴ ባል፣ በእናትሽ ዞር በይልኝ ብላ አንቺ ብላ ልታንቃት ተነሳች። ወንድ ነሽ ሞክሪኛ ከዛ አሳይሻለሁ ብላ ጥላት ወጣች። ትሁቴ ትሁትዬ፣ አሁን እንግዲህ የካሌብ ሚስት ልትሆን ነው በቅርቡ ማለት ነው። ምክንያቱም ካሌብ አይኑን አሳርፏል እሷ ላይ። አንቺ ከማንም ከምንም በላይ ነሽ ለእኔ፣ በተለይ ለእኔ አላት ማለት ነው ዛሬማ በቃ ለየት ያለ ሙገሳ ነው ያሞገሳት ማለት ነው፣ ካሌብ ከዛ እንደው ኪስ ውስጥ ገብተው ወለቅ ሲያደርግ ነኝ እንደውም ቀለበት መስሎኝ በቃ ደስ ብሎኝ፣ ነገር ግን ሰዓት ነው የሰጣት። ናንቺ ከዚህም በላይ ይገባሻል፣ የተውት ስጦታማ ይሄ አይደለም፣ ለተውት የተዘጋጀ ትልቅ ነገር አለ። እሱ ግን ሰርፕራይዝ ነው አሎ ማለት ነው አባባ። ከዛ ሜደ ደግሞ ኧረ ጉድ፣ ኧረ ተላቀቁ እንጂ ወይስ ታመሻላችሁ እንደተቃቀፋችሁ አለች፣ እናሳፈረቻቸው ተውት፣ እየም ደንግጣ ወደ ክችን ሄደች። ከዛ በኋላ የምሬ ነው እንደ ሰው አይነት ሴት የትም አይገኝም። በጣም አስተዋይ፣ ሀሳቢ፣ እኔ ላይ ክፉ እንዳይደርስ፣ አባቴ ላይ ክፉ እንዳይደርስ እዚህ ቤት ስትታገል የቆየችው እሷ ናት። ዳኔ እንኳን ጠላታችንን ብሎን እንደ ጠላት ስናየው የቆየው፣ ዛሬ ግን ወዳጃችን ሆኖ አግኝተነዋል። ሰው ማለት ይሄ ነው፣ በችግር ጊዜ እየተገኘ ሰው ነው። ስለዚህ እያንዳንዱ ነገር አንችን፣ ብትሆኝ ደግሞ ይቅርታ አድርጊለት ለዳኒ። በጣም ያፈቅርሻል፣ በጣም ይወድሻል አላት ካሌብ። እስቲ እሱን አብረን የምናየው ይሆናል። ዛሬ ግን የአባዬ ደስታ ስለተመለሰ፣ የዚህ ቤት ደስታ በአጠቃላዩ ስለተመለሰ በጣም ደስ ብሎኛል። እውነት እኔ እንጃ፣ እኔ ራሴ የሚሰማኝ ስሜት ልዩ ነው። ለአባዬ እንኳንም ደስ አለ አባዬ፣ እንኳንም በህይወት መጣ የቤቱ አድባር ከሆነ እያለች እንግዲህ ፍቅሯን ገለጸች ማለት ነው ያጀማ ገዳዩ በአይኗን በጨዋት ባትቀጥ ብላ መጣችሁ ውጪልኝ ከቤቴ ምን ልሰሪ ነው እዚህ ቤት የመጣችው ጭራሽ አሏት አልወጣም የሰማንያ ሚስት ነኝ እኮ አለች እናረፈችው ጨርሶ ማለት ነው እሷ አሁንም ቤተሰቡለት ጨርስ ነው ተመለሳ የመጣችው ነገር ግን እየተሳካላት አይደለም በሚያሳዝን ሁኔታ ካኒ ማን ነው ይሄ ዳኒም ክዷታል ከዚህ በኋላ የዳኒና የእሷ ግንኙነት አከተመ ማለት ነው እሷ ግን ያላንተ እኔ ላንተ ብዬ ነው ይሄ ሁሉ መስዋዕት እየከፈልኩ ያለሁት እኔ ላንተ ብዬ ነው ይሄንን ያደረግኩት እኔ ላንተ ብዬ ነው እዚህ ውስጥ የገባት ስትል እሱ አንድና አንድ አፍቅሯት ሳይሆን ገንዘብ ብቻ ስለሚፈልግ ነበር እዚህ ጣጣ ውስጥ የገባው ነገር ደግሞ ጥሩ ነገር በመስራቱ ጥሩ ነገር አገኘ ማለት ነው ዳኒ አባባ ከታገተበት ለማስፈታት ሄዶ እሱም ያው እገታ ደርሶበት ድብደባም ደርሶበታል ግን ትሁት እየመታ እንግዲህ ሰውየውን ቅንጭላቱን ብላ ደፍታ አባባን አስመለጠች ከዛም ዛሬ እንግዲህ ስታቸው ሽማግሌውን መንፈስ መጣ እያለች ያዙ ልቀቁኝ ማለት ጀመረች። አገር ግን እጅ ሴትዮማ አብዳለች፣ እጅ ልታሳስተው ነው አደለች። ሰው ምን ይሻላል እያሉ ሰላም፣ ውድነት የከበራቸው የተስፋ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? አለው ደና ነኝ። እንግዲህ ዛሬ ቤቱ ደስታ በደስታ ሆኗል ማለት ነው። በተለይ ካሌብና ትሁቴ ዛሬ እንግዲህ በቃ ፍቅራቸውን የተገላለጹበት ቀን ነው ማለት ይቻላል። ካሌብ ዛሬ በስስት በአንድ አይኑ እያጨለቀ ትሁትን እያያት ነው። ሚስቱን ሚስቱን ልበል እንጂ። ጭራሽ ሊያያትም አይፈልግም። ምክንያቱም እሷ ክፉ ሴት ናት፣ ክፉ ነገር አድርጋለች አባዬ ላይ ማለት ነው። በጣም ብዙ ነገር የማልበቃ ብሏት ደግሞ ሞቷል ብላ የውሸት ማስረጃ ይዛ መታ ቤተሰቡን በስት አምስት ነበረ፣ አልተሳካላትም። ግን ዛሬ ደግሞ ሰውየውን ስታይ ደንግጣ እኔ መንፈስ እፈራለሁ፣ እባክህ እኔ መንፈስ እፈራለሁ፣ አርቅልኝ፣ አውርጥልኝ፣ አባርልኝ እያለች እንግዲህ ስትለፈልፍ አይዞሽ አደንግጬ እኔ አልሞትኩም አለው። በሕይወት የአንቺን ማሳ ላይ መቼ ሞታለሁ? እንደዚሁ በቀላሉ አልሞትም እኔ ገና ብዙ ዓመት እኖራለሁ። አንቺ ግን ይብላኝልሽ፣ አወዳደቅሽ ለማያምረው በጣም አሳዘንሽ። እንደውም ግን የክፉ ሰው መጨረሻው አወዳደቁ አያምርም ይባላል ያ ደግሞ አንዷ አንቺ ነሽ። ስለዚህ ከዚህ ቤት በክብርሽ ውጪ፣ እምቢ ካልሽ ግን የማታውቅኝን ሰው ነው የምሆንብሽ ቢሏትም አልወጣም እኔ የሰማንያ ሚስቱ ነኝ እኮ የት ሊሄድ ነው እያለች ጭራሽ ማስፈራራት ጀመረች። እሱም ደግሞ ችን ሰው እዚህ ቤት ውስጥ ማየት አልፈልግም ወይም ቤቱን ለቅቄ እወጣለሁ እንጂ እያለ ያዙን ልቀቁኝ እያለ ይገኛል ማለት ነው። አባባም ኤደን እና ዳሪን እንግዲህ እራት ጋብዘዋቸዋል። ስለታረቁ ዛሬ የእርቅ ቀን ነው፣ በቃ ደስ የሚል ቀን ነው። ና እሷም ከልቧም ይቅርታ ማድረግ አልፈልግም፣ ነገር ግን ሰብሮኛል፣ ጎርቶኛል። አይ ይቅርታ ሲደረግማ ከልብ ነው እንጂ ከልብ ካልሆነማ ምን ዋጋ አለው? የኔ ልጅ ለእኔ ስትይ ሁሉንም ነገር ተይ እባክሽ። እሱም ወዶ አይደለም እንደዚህ ውስጥ የገባው፣ እሱንም ተናግሯል፣ አልደበቀም ግን ደግሞ ለእኔ ባለ ውለታዬ ነው። በፊት እንኳን ጠላቴ የነበር ብዬ የማየው አሁን ግን ባለ ውለታዬ ስለሆነ እባክሽን ተለመኝኝ የኔ ልጅ፣ እሱንም ቃል አስገባዋለሁ ከዚህ በኋላ ምንም አይነት ስህተት እንዳይሰራ። ስለዚህ እባክሽን አሏት። እሷም ደግሞ እሺ እስኪ ይሞክራለሁ አለቻ። ይሞክራለሁ ሳይሆን ከልብሽ በቃ እሺ በይ አሏት። እሺ አለች። ከዛም ውጪ ደረጃ ላይ ወጥተው እንግዲህ አወሩ። ማውራት ያለባቸውን አንድ ሳትደብቁ አውሮ አውሩ፣ እኔም ልስማችሁ። ሽምግልና እስከተጠራው ድረስ እያንዳንዱ ነገር ማወቅ አለብኝ አሉ። የሚፈታውን እንፈታለን አሉ አባባ። ከዛ በኋላ እሱም ተናገረ። ግን ከዚህ በኋላ ላላስከፋሽ ቃል እገባልሻለሁ። ዘላለሜ አንቺን ስታዘዝሽ እኖራለሁ። ከአንቺ ውጪ ማንንም አላይም። እስከ እሷስ ጋራ ከቲና ጋር ያላችሁ ቅርብ እኔ ከእሷ በሀሳብ ከራቋት ቆይቻለሁ ግን ደግሞ አሁንም ከዚህ ቤተሰብ ላይ ስላላረፈች በአይነ ቆራኛ እየተከታተልኳት ነው እንጂ እኔ ከሷ ከራቆኝ በጣም ቆይቻለሁ አባዬን መጠየቅ ትችያለሽ እኮ እኔ የምሬ ነው እመኝኝ ከዚህ በኋላ ምንም አይነት ስህተት አልሰራም። እኔ አንቺን አጥቼ መኖር አልፈልግም እባክሽ ታሪቅኝ እያለ የሚለውን ዘፈን ቢዘፍኑላቸው ጥሩ ነበረ። እንግዲህ በመጨረሻም አባዬ አስታረቋቸው ማለት ነው። እንግዲህ እርቅ ወርዷል። ቲናዬ በእንትን ውስጥ አየቻቸውና አራሷን ይዛ ያገር አላለች። ወይኔ ተበላሽ፣ ቲና እኔን ካደኝ ማለት ነው ይሄ ከሃዲ። እኔ ለሱ ብዬ ይሄ ሁሉ መስዋዕት ስከፍል ኖሬ እንዴት ይክደኛል ስትል እንግዲህ ያዙ ይለቀቁኛለች። ግን ደግሞ ያ የተሳሳተ ነበረ እሱ ለገንዘብ ነው የቀረባት እንጂ ቅንጣት ታቅል እሷን አፍቅሮ አይደለም። ምና ይፈቀራል እናቴ። አሁን ካሌብማ እንግዲህ ወደ ትሁትዬ ተቀልብሷል ማለት ነው። በጣም ደስ ይላል። እውነት ለመናገር ደስ ብሎኛል ትሁትን እንደዛ በማድነቁና፣ በቃ ብቻ በህይወቴ ላይ ለእያንዳንዱ ነገር ትርጉማለሽ አንቺ አላት። ሲከፋኝ ምታጽናኝ እ አባቴ ጠፍቶ ከጎኔ ነበርሽው። አንቺ ነሽ አንቺ ማለት ለእኔ ልዩ ሴት ነሽ፣ እያለ ካሌብ ዛሬ ሞገሳው እንደረደረባት ትሁቴ ላይ እሷም ደግሞ ደስ አላት። በጣም ማለት ነው፣ በጣም ተደሰተች። በደስታ እንግዲህ ዛሬ ጨረሱት ማለት ነው። እንግዲህ በጣም ነው ደስ የሚለው እውነት ለመናገር